ስትዲ ማለት አንቺ፣ ሰላም ነው። ኤፍሱን የኤፍሱን ነው ወንድም፣ ሰላም ወንድም። እህቴን በጣም እያስጨነቅሻት የማይሆን ነገር እያረችኝ እንደሆነ እየሰማ ያለሁት። ሲጀመር በእነሱ መሀል ለምንድን ነው መግባትሽ ሲያስፈለገው? እኔ መምጣቴ ቢያንስ ነገሩን ያቀልልሻል። አንድ ስልክ ጥሪ ነው። አንቺን አይደለም በዙሪያሽ ያለውን ሰው አንጠልጥዬን እንጂ የሚሄደው እንኳን እህቴ ላይ እንደዚህ ደርሰሽ፣ ይቅር እና ማለት ነው። ይኸውልህ ልንገርህ፣ በመጀመሪያ ደረጃ ህይወቴ ውስጥ የገባችው እሷ እንጂ እኔ አይደለም። ስለዚህ እሷ የገባችው ሴትዮ ትወጣለች እንጂ እኔ የእሷ ህይወት ውስጥ አልገባችም። ነገርኩሽ። እንኳን አንቺ እሷ ትወጣለች ልትይላት ይቅር እና ዳኒ እንኳን ፈልጎ ከእሷ መለየት እንደማይችል ነው እየነገርኩሽ ያለሁት። ሰላም፣ እንደት ናችሁ የጽጌ ብርሀን ቤተሰቦች? እንኳን እዚህ ቤት በሰላም መጣችሁ። እንግዲህ ሰሞኑ የተፈጠረውን ነገር አይታችኋል። ሁሉን ነገር ማስረዳት መናገር ምናምን በጣም ከባድ የሆነበት ሲትዌሽን ውስጥ ነው የገባሁት። ዛሬ ደግሞ ይባስ ብሎ የኤፍሱን የምትባለውና ወይም ደግሞ የዳኒ ሚስት እና እሷና ቤተሰቦቿ እንግዲህ የተለያዩ አይነት ዛቻና ማስፈራሪያ እያደረሱብኝ ይገኛሉ። በጣም በሚገርም ሁኔታ ማለት ነው። እኔ ምን እንዳጠፋው ራሱ ግራ እስኪገባኝ ድረስ የኤፍሱን ቤተሰቦች እያስፈራሩኝ ነው። እና ለምን እንደሆነ ራሱ እኔ አልገባኝም። ከነሱ ጋር ለማውራት ሞክሬያለሁኝ፣ ግን ደግሞ አልተሳካም። ያ ወሬ ጭራሼ ወደ ዛቻ ወደ ምናምን ነው እየገቡ ያሉት እና እኔ ምንም ነገር አልፈራም በበኩሌ ማለት ምንም ነገር ቢመጣ የምናገረውንም ነገር ሆነ የምናገረውን ነገር ምንም አይነት ነገር ቢሆን እኔ አስቤበት አስቤበት ተጨንቄበት ኃላፊነቱ ስጄ ነው ማወራው ለማወራውም ለማደርጋቸውም ነገሮች ለእያንዳንዱ ነገር አስቤበት ሁሉ ነገር በቃ ማለት እዚህ ጭንቅላት የጨርሼ የማደርገው ነገር ነው እና እናንተ በቪዲዮ ምናምን የምታዩት ነገር ነው። እናንተ ግን ደግሞ እኔ ደግሞ ሳደርገው ደግሞ አስቤበት ነው የማደርገው እና ማና ማንም ሰው እኔ መጠየቅ የምትፈልጉ ሰዎች በዚህ ጉዳይ ላይ እኔ ማውራት የምትፈልጉ ሰዎች ማንም ሰው አሁንም ቢሆን ክፍት ነው መንገዱ። ማውራት ትችላላችሁ፣ ማውራት እንችላለን። እኔ ፈርቼ ነገሮችን እምሸሽ ምናምን እያስመሰላችሁ ነው። ማንንም አልፈራም። እኔ ለምንድን ብዬ ነው የምፈራው? ማንኛውም ሰው ጥያቄ ካላችሁ አይን ሳይም ነ ልጠይቁ ትችላላችሁ። ዛሬ እንግዲህ አንድ ሰው እኔን ሊያናግረኝ ይፈልጋል። ሶ ሊያናግረኝ ከፈለገ ማናገር ይችላል በጨዋ ደንብ ማለት ነው። ማለቴ ማንም እሷ ማንም አይደለችም እሷ ቤተሰብ ቢኖራትም፣ እኔ ጋር ቤተሰብ አለ። ምንም የተለየ ነገር አይደለም እሷ እያደረገች ያለችው፣ እና በቤተሰቦቿ ምናምን ማስፈራራት እየሞከረች ነው። እንዲሁም ደግሞ ዛሬ የቀጠረኝ ሰው አለ ሊያወራኝ ይፈለገ ማለት ነው ስለምን እንደሚያወራኝ እንግዲህ አብረን እናያለን። እኔ ምንም የምፈራው ነገር የለም። ማና ቢሆን ማንም በኤፍሰን በኩል የመጣውን ነገር በሙሉ የመቀበል ዝግጁ ነኝ። ምንም ችግር የለብኝም። ምንም አይነት ችግር የለብኝም። ማውራት የምትፈልጉ ሰዎች ካላችሁ አሁንም ማውሩ። እኔ ብዙ ነገር መናገር አልችልም፣ አልፈልግም ምክንያቱም በቃ እኔ ውስጤ ነው የሚያውቀው ምን ያህል እንደተበሳጨው ማለት ነው። ይሄ ነገር አንድና አንድ የሚመለከተው ዳን እያለ እኔ ጋ ነው በጣም ብዙ ነገር እየመጣ ያለው እና ስሜቱ እኔ እንጃ ምን ብዬ እንደምነግራቸው አላቅ። በጣም ማለት ነው እየደረሰብኝ ያለው ነገር በስሜት ደረጃ እንደምታዩት ነው። በድርጊትም በጣም ብዙ ሰው ከኔ አልሸሽ ብሏል። እና እንደፈለጉ መሆን ይችላሉ፣ ማለት እንደፈለጉ መሆን ይችላሉ። ጊዜ ያመጣውን ነገር እንግዲህ ምንም ማድረግ አልችልም እኔ። እንዳልኳችሁ ዛሬ ማውራት የሚፈልግ ሰው አለ። ከኔ ጋር የሚያወራውን ነገር አብረን እንሰማዋለን። ስለመጣም ነው ነገሩን ያቋረጥኩት። በቃ ማውራት ያለብንን ነገር እናወራለን። ያው ተከትላ የምትመጣም ሰው እንደውም ኤፍሱን ትመጣለች ብዬ ነበር ያሰብኩት። ከጠበቅኩት ብታቸው ነው መሄድ ይመታለች ማለት ነው ወይስ የሚሉትን አብረን እንሰማለን። መሄድም ካለብኝ እስከ ጥግ ድረስ ሄዳለን። ጽጌ ማለት አንቺ ሰላም ነው

እህቴን በጣም እያስጨነቅሻት እማየውን ነገር እያረች እንደሆነ እየሰማ ያለሁት ሲጀመር በእነሱ መሀል ለምንድን ነው መግባት ሲያስፈለገው? ማነህ አንተ? ያወቅሽኝ አልመሰለኝም፣ ያወቅሽኝ አልመሰለኝም። እህቴን እንኳን አንቺ አይደለሽም ለመናገር ለመቆጣት፣ እኔ ራሴ ለማየት የምሳሳላት እህቴ ናት እና ሲጀመር በዳኒና በእሷ መካከል ያለው ግንኙነት ላይ አንቺ ጣልቃ ገብተሽ የእነሱን ነገር ለመመጥበጥና የማየውን ነገር ውስጥ ነው እየገባሽ ያለሹ። ከማየውን ሰው ጋር ነው እየተጋጨሽ ያለሹ። ፅጌ አሁን ላስፈራራሽ ምናምን ነገር ዓለም ላይ

ከአንቺ ጋር ምን እንደዚህ ቆሜ የማወራ አይነት ሰው አላለሁኝ። በጣም ሜሪ አሁን ከኔ ጋር ነው። አይ ከኔ ጋር አውራ ችግር የለው። አንተ ነው ስላመ ስላመጣሽኝ አመሰግናለሁ። እንዳትነካኝ። ቆይ ሜሪ ቆይ ተረጋጊ። ባለ ጉዳይ አስማት አለ፣ እዚህ አመጣኋት። አንተ እንደዚህ መናገር አትችልም። ማን አንተ ማንም ምን አንቺ፣ የተዋወቅን አልመሰለኝም። አያገባኝም። ለምን አቃ ሜሪ ታረጋጊ። የተናገርሽው ነገር ዋጋ ያስከፍልሻል ነው

ግን ምን እንደማድረግሽ አሳይሻለሁ። አሳየኝ እያደረገኝ እኮ ነው። ግን እንኳን እንኳን አንቺ እሷን ማምናጨቅና እኔ በሙሉ አይኔ ያላያትም፣ ሲጀመር አሁን ላንቺ ምነግርሽ አንድና አንድ ነገር ከእሷ ህይወት እንድትወጭ ነው የምፈልገው። ተረዳሽኛለሁ? ከእሷ ህይወት ሙሉ ለሙሉ እንድትወጭ ነው የምፈልገው። አይ አልወጣም የምታመጣውን አምጣ ከሆነ ማትወጭ ነገር እስከ ምትገቢ ነገር ናፈቀ ነው። አንድ ጊዜ በመጀመሪያ ደረጃ እህት ለአቅመ ሔዋን የደረሰች ልጅ ናት። ማሰብ ትችላለች፣ ማገናዘብ ትችላለች። እኔ እና እሱ የጀመርነውን ነገር ቤተሰብ መሀል አይግባ። እኔ እናሷን ጨርሰው፣ ይቺ ልጅ ነገር ጣልቃ ከገባ ነገሩ ከኔ ጋር መጨረስ አይ የምትይ ከሆነ ላስፈራራሽ አይደለም። በነገር እኮ ከማስፈራራት የዘለለ ነው ይሄ ንግግር ነው። አይ በሚገባሽ ነገር ነው እየነገርኩሽ ያለሁት ከዚህ በኋላ ለሚፈጠረው ነገር ደግሞ ኃላፊነት ትወስጃለሽ። ከእሷ ሕይወት እንድትወጪ ነው የምፈልገው። በመጀመሪያ ደረጃ ሕይወት ውስጥ የገባችው እሷ እንጂ እኔ አይደለሁም። ስለዚህ እሷ የገባችው ሴትዮ ትወጣለች እንጂ እኔ የእሷ ሕይወት ውስጥ አልገባሁም። ነገርኩሽ። እንኳን አንቺ እሷ ትወጣለች ልትላት ይቅርና ዳኒ እንኳን ፈልጎ ከሷ መለየት እንደማይችል ነው የነገርኩሽ። ያለው እንዴ? በዚህ ያለ ታርተሽኛል አይባል ነገር አትበላ። አልገባኝም። በሰላም ልታወራ የመጣው በሰላም የምትፈልገውን ስለ እህትህ መናገር የምትፈልገው ነገር በሰላም ጠይቅ። ዳኒም ሆነ እሷም እዚህ ጋር ማለት ነው ድሮ ነው የሚታወቁት። ኦልሬዲ እኮ ስለ ዳኒ፣ ስለ እሷ፣ ስለሌላ ሰምባዲ ምናምን የማያገባኝም የሚያገባ ስለ እህትህ ብቻ የእሷ ነገር ብቻ ነው የሚያሳስበው። ደግሞ ስለነሱ ያገባናል ስለዚህ ያገባኛል የምትዩ ከሆነ ማትወጪው ውስጥ ነገር ነው የምትገቢው። ያልኩሽ ነው እኮ። ለምን ይሁን እንደዛ? በኋላ ማለም እሷ እንድታወራኝ አልፈልግም። እኔ እኮ ያልገባኝ አሁን አንተ ማስተላለፍ ነገር ለመመጥመጥ የምትጂበት መንገድ እህቴን እያሳዘናት ነው እኮ። ቆይ አልገባኝ። እሷ እልሽ እኔ ውስጥ ተገባችሁ ያልኩኝ፣ እሷ ያንቺ ህይወት ውስጥ ገባችም አልገባችም ነገርኩሽኝ አይደለ? ከዚህ በኋላ ወርሽ እዚህ ጋር ካሜራ ደቀሽ ምን አልሽ ምናምን ምናምን አይመለከተኝም። የሰማሽኝ ነው። ከእህቴ ህይወት ውስጥ ውጪ። ከዚህ በኋላ በዳኒና በእህቴ ላይፍ ውስጥ አንቺ የሆነ ነገር አርገሻል ቢባል የምሬ ነው ምልሽ፣ ማለት የማትወጪው ነገር ውስጥ ነው እንዲህ አንጠልጥዬ በመጀመሪያ ደረጃ አዳምጠን እንደዚህ በማስፈራራት አይደለም። አልነካህም፣ እሺ አልነካህም። አሁን አንተ እንዲህ ስለአልክ አይደለም ግን እዚህ ጋር የብዙ ሰው ህይወት ይጎዳል፣ የብዙ ሰው ህይወት ይበላሻል። አይመለከተኝም፣ ስለ ማንም ህይወት አይመለከተኝም። እንደዚያ ብላ የሚያሳስበኝ የሚያሳስበኝ የእህቴ ጉዳይ ነው። እህቴን እንኳን አንቺ አይደለሽም፣ እንኳን ሌላ ሰው እኔ እንኳን ነገር የሻለሁኝ አይደለ በሙሉ እህቴ አይደለች እሺ እንኳን አንቺ እሷን ማመናጨቅ ምን ማለት ምናም ለደቂቃ ከፍቷት ማለት አልፈልግም። እኔ አሁን እኮ አልደረስኩባችሁም አይደለ እህቴ ላይ እየመጣሽ የደረስሽው አንቺ ነሽ፣ ይወት ውጪ መሀል ላይ ገብተሽ እና አንቺ ነሽ መሀል ላይ የገባች አለችው። ያልተረዳኸው ነገር እኮ እሱ ነው አባት እንዴ። በመጀመሪያ ደረጃ ምንም ማለት ብትጠቀም

በሷ እንደማልደራደር ታውቃለች። በእሷ እንደማትደራደር ሳይሆን አንተ የማድረግ ልክ ነው። ሲጀመር ያደረከው ነገር ልክ ፕሮቴክት ማድረጌ ነው። ልክ አለመሆነ እንዴ? እኔ ብለን መሳሳላት እንደዚህ ነው። ፕሮቴክት ፕሮቴክት፣ እንዴት ነው ጽጌ? እንደዚህ ነው መጠበቅ። ያኒ ጽጌን ቢመርጥ አይችልም ማለት ነው። በፍጹም እቴ። ፈልጋ ፈቅዳ ሂድ ካለችው ይሄዳል እንጂ እሱ ራሱ ፈልጎ ከሷ ህይወት መውጣት አይችልም። ይሄንንም ስነግርሽ አስረግጬ ነው የምነግርሽ ምንድነው አሁን አንተ እንደዚህ የተማመንክበትና እንደዚህ ልትለኝ ያይቻልክበት ምንድነው አልገባኝም እሱን ጊዜ ላሳይሽ ከዚህ በኋላ አንቺ እህቴ አጠገብ ግቢ የነሱ ግንኙነት ላይ ግቢና ያን የሚሆነውን ነገር አንቺም አንቺም ታያለሽ ምን ማለት ነው አልገባኝም

ያን ነገር አይደለም በሰረሽ የገባችሁ ቤቴ ድረስ የምትመጣ እሷ። እኔም አንተም ልናወራ አንተ ማውራት ነገር በሙሉ አውርታል። እኔ ነገር እሷ ቤቴ ጭምር ነው የመጣችሁ። ፍቅረኛዬን ይዘዋለች። ከዛ ደግሞ አርገዣለሁ ብላ በማይሆን ነገር ውስጥ እንዴት ነገር ውስጥ እሱን የራሷ ለማድረግ ነው የሞከረችው እንደሆነ እኔ እኮ ነገርኩሽኝ እኮ አለ እህቴ ፈልጋ ምንም ነገር እንድታጣ አልፈልግም አልኩሽኝ እኮ። አሁንም እኮ እየነገርኩሽ እኮ። አስሬ መደጋገም እኮ አይጠበቅብኝ። በቃ ከዚህ በኋላ ከእህቴ ህይወት እና ከዳኒ ላይፍ ውስጥ ውጪ፣ በቃ ከሁለቱ ግንኙነት ውስጥ ውጪ ካላስ፣ በቃ ሌላ ነገር ውስጥ አትተቺ። እንደ ኧረ በክብር አውራ። ነገር ውስጥ ከምትገቢ ለአንቺ ቀላል ነው። ምንድን ነው ቀላል? ምናልባት እኔ ከዚህ ሲሄድ የማይሆን ነገር ሊገጥምሽም ይችላል።

ለምን ደወላችሁልኝ ነው? ለምን አመሰግናለሁ። ለማውራት ስለፈለኩኝ። አሁን እኮ ሕይወት ውስጥ ውጪ በቃ ሌላ ምንም ግርግር የለውም እኮ። እህቴ ለደቂቃም ቢሆን እንዲከፋት አልፈልግም። እኮ እኛ እኮ እያለን ያለ ነው። በመጀመሪያ ደረጃ አንተ ተረጋጋ። ቆይ እሷም እኮ ወንድም አላት። ማለት ይሄ ስሜት የሚሰማው ሰው እኮ አለ። እሷም ነገር እኮ ምንስ ማድረግ አልገባኝም። ምንስ ማድረግ እኔ እኮ ነገር

ቤተሰብ ገባ ማለት ደግሞ የምሬን ነው ምልሽ። ለመኖረሽም ምን ይቅርታ ዋራንቲ አይኖረኝም። የምሬ ነው ነው፣ እሱን ቤተሰብ ነው። ሌላ ነገር ውስጥ አትክተተኝም። አንተ እንደደነፋኸው እኔ መደንፋት፣ በኔ በኩል የሚከላከልልኝ ሰው ጠፍቶ አይደለም። ሁለታችንም ትልልቅ ሰዎችና፣ እኔና እሷ ብቻ ነገሩን መፍታት እንችላለን። እናንተ ማን ስለሆናችሁ ነው ቤተሰብ እንዴ እሷ ማን ስለሆነሽ ነው? ማሰብ ትችላለች አይደል? ማገናዘብ ትችላለች አይደል? በቂ ነው፣ ተምራለች አይደል? በቃ በቂ ነው። እሱ በቂ ነው። ከእኔ ጋር ለማውራት ይሄ መስፈርት በቂ ነው። ይሄ መስፈርት ሜይቢ ካላወራሽ፣ እኔ እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ከዚህ በኋላ ግን ማለት ነው የምሬ ነው የምልሽ። አንቺ አሁን በዚህ ነገር እቀጥላለሁ ብለሽ የምታስቢ ከሆነ እመኝኝ፣ የማትወጪው ነገሮች ውስጥ ነው የምትገቢው።

ሰምቼዋለሁ። በቃ በቃ፣ እታያቸዋለሁ። ለማስፈራት አትንገረኝ፣ ይሞክራል። ለመጀመሪያ ደረጃ፣ እስካሁን በሰላማዊ መንገድ ነው ላወራ የመጣሁት። ሌላ ነገሮች ሲገባ አትገፋፋኝ። አሁን አንቺ ቤተሰብ ማልሻዋለ፣ ችግር የለውም ቤተሰብ የምትያቸውን አሉኝ የምትያቸውን ሰዎች በሙሉ አምጪያቸው። አቅሻለሁ፣ የት እንደምትሰሪ የት እንደምትውይ ከማን ጋር እንደምትሆኚ አቅሻለሁ።

ለምን ታደርጋለህ? አንተ አንተ በጣም መልከ መልካም ሰው ነህ አንተ እንደዚህ አይነት ነገር አይጠበቅም። እኔ ደግሞ ነው ነው አሁንም ነገርኩሽ እንደ ትበረበረንሽ በጣም ይደብራል እግዚአብሔር እኮ ቀላል ነው ለእኔ። አሁን እንደዚህ ብለሽ ከምትናገሪኝ አማርኛ ነው የማወራው አይደለ? እኔ እኮ ሰምቻለሁ ነገር። በቃ ከሰማሽኝ ያልሽ ያልሽ ነገር አድርጉ። ስማኛ አንተ አንተ ይሁን አንተ አስብ። በተጓዝኩ ቁጥር ምን ያህል እንደምጓዝ ደሞ ነው ነው ነው ያሳያችኋለሁ። እንደ አይኔ ብለን ምሳሳላት አንድ ያለች እንግዲህ ኧረ እሷን በጣም ብዙ ነው። ከዚህ በኋላ ለሚፈጠረው ነገር ችግር የለው። እኔ ላታገኝ ከሚመጣው ሰው ጋር ግን ግንኙነቱን ትቀጥ ያለሽ ምንም ችግር የለው። ቤተሰቦች የምትያቸው አሉኝ። የምትያቸውን ሰዎች በሙሉ አምጪና ችግር የለውም። ያኔ መውጣት ባለብሽ መንገድ ተጎጫለሽ። አማርኛ ያልገባሽም አለ ችግር የለውም። ከዚህ በኋላ ለደቂቃ ቴ ከፍቷት ሆነ በአንቺ ጉዳይ አንድ ነገር ትበለኝ፣ ያኔ የማደርገውን ነገር አሳይ። ምን ታመጣለህ? ለምን እንደዚህ ምትለኝ? ምን ታመጣለህ? እንዴ በጣም በዛው። እንዴ አለለችም። ኤፍሱ ማለት ነው ቤተሰቡ መጨረስ ካለበት እንጨረሳለን። አንላቀቅም። ሜይኑን ወቅ እንዴ፣ ማን ነው አንተ? ለምን እንደዛ ምትለኝ እኮ እሺ፣ በቃ ጽጌ በቃ የሆነ የገባ ነገር ስላለ ነው። ተይ በቃ ጽጌ፣ ከዚህ በኋላ አንቺ ጋር አንግግርም የለኝም። ትሰምኛለሽ አይደል? ከዚህ በኋላ እንደውም የምር የማትወጪው ነገሮች ነው የምትገቢው። አንቺም አንቺም እስካሁን በጣም በጣም በጣም አዳምጬሻለሁ። ከዚህ በኋላ እህቴ ላይ አንዲት ነገር ብለሽ ለደቂቃ ታውራኝና ሴቶች ናቸው እኮ ምንድን ነው ያደረግነው? አንቺም ሴት ነሽ፣ ሴት ልጅ ላይ ምንም ነገር አላደረግም፣ አልሰነዝርም፣ ምንም አለም። ግን ከዚህ በኋላ ለሚገጥምሽ ነገር፣ ምንም አይነት ነገር ውስጥ ብትገቢ እኔ ነኝ። ምንም አይነት ነገር ውስጥ ብትገቢ ማለት አንቺም አንቺም እኔ ነኝ፣ እንዳትረሳው። እሱን ደግሞ እንዳትረሳው፣ አንተ እራሱ እንዳትረሳው፣ አንቺ እንዳትረሳው። የምሬ ነው እኔ። ሴት ልጅ ነሽ፣ ሴት ልጅ ላይ እጄንም አላነሳም፣ ምንም አላደርግም። ከዚህ በኋላ እኔን አታየኝም ግን ከዚህ በኋላ አንቺም አንቺም ለሚገጥምሽ ነገር ኃላፊነቱን ወስደው እኔ ነኝ። ያኔ ማተወጩ ነገር ውስጥ ነው የገባሽው፣ እንዳትረሽ። ሲጀመር አንፈራ የፈለከውን ማምጣት ትችላለህ። ወይኔ ጌታ፣ ወይ ምን አይነት ነገር ውስጥ ነው የገባነው። ፅጌ እኔ ኤፍሱን እንደዛ ዝታ ስትሄድ መጠርጠር ነበረብኝ፣ የሆነ ነገር ማሰብ ነበረብኝ። ሲጀመር ይሄን ሁሉ ማስፈራራት፣ ሲጀመር ለምን አስፈራራ ነው ፅጌ አዋርኝ እንጂ